ሰላም ውድ እና የተከበራችሁ የእኛ ቤተሰቦች እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እናንተም ባላችሁ በሰላማችሁ ብዙ ይበል። ፈረንጁ ሰላም በላችሁ። ሰላም ቤተሰቦች፣ እንዴት ናችሁ? ሉ ዛሬ ሩታ ምጧ መጥቶ ደውላ እና በጣም አሟታል። እንግዲህ አብርሽም ደውለንለታል፣ ምክንያቱም መገኘት አለበት እዚህ ቦታ ላይ ያስፈልጋታል በዚህ ሰዓት። ቤተሰቦች በጣም ጨንቆናል። እኛ ምን ማድረግ እንዳለብን አናቅምና አሁን ከሌሊቱ ስድስት ሰዓት ነው። ቤተሰቦች በዚህ ሌሊት ምን አይነት ጭንቀት ውስጥ እንዳለን እኛ ነው የምናውቀው። እና አንዳንድ መረጃዎች ሲጠይቁን እኛ መስጠት አልቻለም። ግዴታ ባለቤቷ ስለሚያስፈልግ ያው አብርሽ ነው ነገሮችን ማስተካከል ያለበት መሯሯጥ ያለበት። እና ጓደኞች ደግሞ አላፍትና ወስደን ይሁን ነገር ማድረግ ስለማንችል ግዴታ አብርሽ መገኘት አለበት። ነገሮችን ማስተካከል ያለበት እሱ ስለሆነ አብርሽ እንደውለ ነው እሱ መቶ ያው በተረጋጋ መንፈስ ነገር ነው እንዳይደነግጥ ምናምን እና እሱ መቶ ያለውን ነገር ማስተካከል ስላለበት ደውለንለታል ማለት ነው። አሁን ከሌሊቱ ስድስት ሰዓት ሆነ ነው። ለእናንተ ቪዲዮ እየሰራን ያለ ነው። ማዋለጃ ክፍል ናት። በጣም ጨንቆናል። ምን ማድረግ እንዳለብን አናውቅም። ከዚህ በፊት እንደዚህ አይነት ነገሮች ያው አጋጥሞን አያውቅም። በብዛት ትላልቅ ሰዎች ምናምን ነው እንደዚህ አይነት አላፍትና የሚወስዱት። እና ያው ምን እንደምናደርግ ግራ ገብቶናል። ያው እኛ ብዙ የምናውቀው ነገር የለም። እናቷ ደግሞ አለች፣ የሩታ እናት አለች። እና እሷ ውስጥ ናት። እኛ እዚህ መግባት ስለማንችል ሰው በላይ ስለማይፈቀድ ውጭ ላይ ነን ማለት ነው። ብቻ ግራ ያጋባል። ምን እንደምንል አናውቅም። እንደዚህ አይነት ነገር ባይፈጠር አብርሽ ከጎኗ ቢሆን ደስ ይለን ነበር እና እሱም ደንግጦ ቶሎ ነው ይመጣሉ ያለው የትናቹ ምናምን ደንግጧል። ሲያወራር ምናምን እና ቶሎ የሚመጣ ይመጣ ይመስለኛል። ለምትሉ ከንግግሩ የምረነው ምናምን ምናምን እያለ ነበር እያወራ የነበረውና በእርግጠኝነት እሱን ቶሎ መቶ ነገሮችን የሚያስተካክል ይመስለኛል። ቢያንስ ይህን ነገር እሱ መካሻ ይሆነዋል ብዬ አስባለሁ። እዚህ ግን መግባት

መከልከል ሳይሆን እኛም ድንገባ ነበር አይቻል ማለ አንድ ሰው ነው የሚያስፈልገው ወይ ደግሞ እናቷ ስትወጣ መቀየር ትችላለ ወይ ደግሞ እንደመጣ አሳውቃቸው ከፈለግ እንደመጣ አሳውቃቸው ከፈለግ እኛ ደንግጠን ነው እዚህ ድረስ አንድ እንጃ ለምን እንዳልደወለች ነው አላውቅም። እሺ ሰላም ማሉ ነው ዶክተሩ። እግዚአብሔር ይመስገን፣ ምጥ ነው እኮ በቃ የተፈጠረ ሌላ ችግር የለም። ያው ጊዜዋ ማርያም እንድትደርስ፣ ሌላ ነገር የለም አንተ እግዚአብሔር በሰላም ይገናኛል። እንጃ አልነገሩ ነው። በቃ ውስጥ ገብታለች። ምላሽ ላይ የነገሩ ነገር የለም። እናቷ ብቻ ናት ውስጥ ያለችው። የሰማን ነው እስካሁን የለም። ተረጋጉ ምናምን ብቻ ነው ያለን ዶክተሩ በኮፊ ባክቶ ተመጣጥቶ መንተም አዎ ከዛ ግር ብለን ስንገባ እኛን መለሱ እናትዬው ገባች እ ራሴን አረጋጋሁ ኖርማል ነገር እኮ የሚያጨናንቅ ምናምን አይደለም ተኝተ ነበር

እናንተ ጋር የደወለላችሁ ማነው? ቆይ እራሷ አይደለች? ወለደች መምጣትህን ሁላ እኮ አታውቅም። እኛን ግዴታ ስለምታስፈልግ ነው። እኛ መምጣትህንም አታውቅም። አንተ እንደመጣህ የምታውቀው ነገር የለም። እሺ ቢያንስ ልግባ ብላለች። አብ ቅለት መግባት ከተቻለ አይ ተከተለው፣ ሌላ ችግር ከሚፈጠሩ እስከ ድጋሜ። ኧረ አይፈጠርም። በዚህ ሰዓት ሌላ ችግር ይፈጠራል ታስባለህ? አይ ስለ መምጣቷን ስለማያውቅ ተጨንቆ ነው የመጣሁት ብታይ፣ እንዴት ሆነ? ችግር ምናምን የለም፣ ችግር የለም፣ ምንም ችግር የለም። በቃ ምጧት ነው ያው፣ የምትወልድበት ሰዓት ቀርቧል። ግን እዛ እናትዬው አላወቀች። ማብራ እንዳይመጣል እንደመጣ ሌላ ችግር እንዳይፈጠር። ችግር ደስ ይላችኋል እንጂ አንተ ችግር ይፈጠራል። ሌላ ሰው ያስፈልጋል፣ ሌላ ሰው ያስፈልጋል። ትላልቅ ሰው ወደ አብርሽ እናትና አባት እንደውላለን። ቆይ ትንሽ ይረጋጋ ነው ጋሼ። ወይ ካልሆነ ወይ እናቱ ትመጣለች አይሻልም?

አንድ ሴት እኮ ቢኖር ጥሩ ነበር። ማለት የሚያስፈልገው ነገር ይነግሩ ነበር። አይ ዘለ እንደዛ ነው። እኔ የብራዘር ልጅ ቆይ ትክክለኛ መጥቷል ነው የመጣው። ውሸት ምን ይባላል ምናምን ነው። አይ የመጀመሪያ ጊዜ ስለሆነ በብዙ ሰው ስለምናይ ከሁለት ቀን ከሶስት ቀን በኋላ ነው እንደዚህ ተጨንቆ ተጨንቆ የሚወዱት። አብርሽ ግን ቆየ። አቤላ ይሄ ምን ያደርጋል? ስለዚህ ድጋሚ ደግሞ ሌላ ችግር እንዳይፈጠር ይፈጠራል። የሚፈልገው የሚፈልጉት ነገር እኮ ነው አብርሃማ አጠገባ መሆኗ እሷም ያስፈልጋል። እሱማ ነው፣ ግን በዚህ ሰዓት አሁን ጭንቀቷን ምናምን ማየት አለበት

በተለይ ወንድ ታውቃለህ፣ ለወንዱ ጭንቀት ነው

እና እስካሁን እየጠጣ የነበሩ ይፋጠንላታል ብለህ ነው?

እኩል ነው የምታረፈው። እኔ በእናትህ እኔ በእናትህ ደግሞ ከአንቺ አይደለም። በሞፈር እና በቀንበር ምርጥ እህል ከወጣ ምርጥ ዘር

አንተ እንዴ! ደስ ሊልኩ ነው የሚገባው። አትጨናነቅ፣ መርፌ ይሰጣታል፣ ትወልዳለች። አሁን አያት አይደል? ባታያት ነበር ባትመጣ ነበር የሚጨንቀ አይደል? ጭንቀቷን አብራ ተካፍላታል፣ ቢያንስ ያለውን ነገር አይታል። ሁላችንም እኛ ሁላችንም ተጨንቀናል። ስለዚህ አሁን መርፌ ከሰጧት ትወልዳለች፣ በቃ በቻልከው አቀም አጠገባው መሆን ያለብህ በቻልከው አቀም አጠገባው ነው መሆን ያለብህ፣ ሳትጨናነቅ ማለት ነው። ፊት ላይ ሌላ ነገር መታየት የለባትም። እየሳካ ይዞሽ ምናምን እያልካት አጠገባው ነው መሆን ያለብህ። አባት ልትሆን ነው። እግዚአብሔር በሰላም ይገላግላት። አትጨናነቅ አትጨናነቅ።

አባሚ ብቻ በከዛሬ ነበር ጉዳይ ነው የሚለው ለሰባት መጨናነቅ የለበትም። እግዚአብሔር በሰላም ይገላግላት። ጸሎት ነው የሚያስፈልጉ። አሁን ይሄ ፈጣሪ ስራ ነው። በፈጣሪ ስራ አንገባም። እኛ ብቻ ያለው አቅም መጸለይ ነው። ስትጨናነቅ የልጅ አባት ልትሆን በል እንግዲህ፣ በየትኛውም ጊዜ ትውለድ፣ እግዚአብሔር አጠገቧ ስለሆነ በሰላም ብቻ ትገላገል ወንድሜ። ሌላ ነገር አያስፈልግም። ዛሬም ነገም መውለዷም አይቀም። ስለዚህ አትጨናነቅ

እንጸልያለን ሁላችንም፣ ፈጣሪ በሰላም እንዲቀላቅላት